መሆን አለበት። አዎ ተቋም መሆን አለበት ብያችኋለሁ። እንደ ተልካሻ ነገሮች ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እነዚህ ላይ ብቻ ሳይሆን ተቋም እናደርገዋለን ብለናል። እግዚአብሔር ፈቅዶ ደግሞ ደጋግ ባለጸጎች አብረውና ያሉት አሁን ላይ በሙያቸው በተለያየ ዘርፍ ሊረዱን ፈቃደኛ የሆኑ በጣም ትልልቅ ቦታ ያሉ ትልልቅ ፖዚሽን ላይ ያሉ ከአመራር ጀምሮ ትልልቅ ድርጅቶች ያሏቸው ጭምር አብረው ነው ያሉት። ሜቢ እሱን ቀጣይ እንትን የምንላቸው ይሆናል። እንዲህ ቲክቶክ ላይ ብቻ ሳይሆን በቴሌቪዥን የምታዩበት በቴሌቪዥን የምንመጣበት አጋጣሚዎች አሉ። ትንሽ ልፋቶች አሉ። ብዙ ቦታ ላይ በጣም እጅግ ብዙ በቀኑ ሁለት ሶስት ቦታ ላይ እንትን ፋይሎች እንትን እንያለ ነው ማለት ፕሬዘንት የምናደርጋቸው አሉ። ብዙ መረጃዎች ይፈልጋሉ ከኛ ምንድን ነው የምፈልጉት? ምን እናደርግላችሁ? በምን ያህል መጠን ነው መስራት የፈለጋችሁት? ፕሮፖዛላችሁን አስገቡልን ይሉናል እና ያንን ማድረግ ትንሽ አድካሚ ነው። ያንን ሁሉ ፕሮፖዛሎች እየሰራን እያልን ነው እና ቢ ትንሽ ጊዜያቶች ናቸው ቢ እንደ እግዚአብሔር ፍቃድ በትልልቅ ሚዲያዎች ጭምር በቴሌቪዥንም ራሱን የቻሉ ዩኒቨርሲቲዎች የሚከፈቱበትንም ሰዎች እንደዚህ ከእስልምና ወጥተው ማይቸገሩበት ስራ የሚሰሩበት እራሳቸውን የቻለ ድርጅት የሚከፈትበትን ኤቭሪቲንግ አክቹዋሊ ፕሮፖዛሎቻችንን እንትን ብለናል። ያንን የማድረግ አቅም ያላቸው ተራ ሰዎች ሳይሆኑ እጅግ ባለጸጋ የሆኑ አሉ የሚባሉ እንደ ሀገሪቷ ላይ አሉ የሚባሉ ሰዎችም ከቦናችን ስላሉ ግን እነሱ ዝም ብለው ስለማይሉ ተጨባጭ ነገሮችን ይፈልጋሉ ሂደቶች ደነን እንግዲህ እግዚአብሔር ከረዳን መምህር እንዳሉት ያው እንሰራለን ከቆየን እኛ ባንሰራውም ደግሞ ለሚመጣው አትሊስ ከኋላችን ላለው ለሚመጡት የሆነ ነገር ጥለን እናልፋለን ብለን ተስፋ እናደርጋለን አትሊስት ሁለት ሺህ ዓመት ቤተክርስቲያን ተቀምጣ እስልምና ላይ ምንድን ነው ያላት? ምንድን ነው እሱ ምን ምን ሰርታለች ሲባል አይ ፕሮቴስታንቱ ላይ ነው የሰራችው እስልምና እንትተዋለች ሚል መሆን የለበትም። እስልምና ላይ ኸው እንደዚህ ተቋም አላት። ከእስልምና ላይ የሚመጡ እንደዚህ ድርጅቶች አሏቸው የሚሰሩበት። እኛም ብቻ ማሳደድ አይደለም። ከእስልምና የሚወጡ ይደበደባሉ፣ ከቤተሰብ ይባረራሉ። በጣም አስቸጋሪ እንትኖች አሉት። እኔ በጣም ያሳዘነኝ በቃ ብዙ ጊዜ ማዝ ነው ከእስልምና ወጥተው ስ ከዛ በኋላ ያለውን ስቃቸውን ስሰማ አዝናለሁ፣ በብዙ ነገሮች አዝናለሁ። ልረዷቸው ማችሉ አለ አንዳንድ የካቅሙ ስንነት የተነሳ ስቃ ውስጥ ሲገቡ ስተዋቸው በጣም ያሳዝናል እና እነኛ ነኛ ነገሮች እንደዛ እንዳይሆኑ ትልቅ በትልቅ ካፒታል ትልልቅ ፕሮጀክቶችን ነድፈናል። እንግዲህ እግዚአብሔር ይርዳን። ወደ ማማዬ ልለፍ። እንኳን ደህና መጣሽ መንዙማ ምናምን እያሉ ነው። መንዙማው እንግዲህ በየቤታችሁ ሲዲ ገዝታችሁ አዳምጡ። ገቢ አሰባሰቢያ ላይ እሱን ታዋጡለታላችሁ። መንዙማውን እንትን ብላችሁ ፎይ ማስያዣ ገንዘብ ካነሰው ማለት ነው። እና መንዙማውን በደንብ እያዳመጣችሁ ብቸኛ፣ በእስልምና ውስጥ ለሙሐመድ መንዙማ ማለትም መዝሙር ማለት ነው። መዝሙር ለሙሐመድ ይቻላል አይቻልም የሚል ጠባለ አይቻላል የሚሉ አሉ፣ አይቻልም የሚሉ ሁለት ክፍል ናቸው። እንግዲህ ኃይለኛ ጠብና ያላቸው አይቻልም ለፍጡር መዘመር አይቻልም ብለው የሚያምኑ አሉ። ስለዚህ ለመሐመድ መዘመር የለበትም ወይንም መንዙማ መውጣት የለበትም ብለው የሚሉ አሉ። እንግዲህ ሁለተኛ ሰው ሆኝ ያለው በህይወት እያለው ነው መዝሙር ይወጣልኝ ወይም መንዙማ ይወጣልኝ። እንግዲህ ቀጣይ እንግዲህ መንዙማው ብቻ ሳይሆን የልደት ቀኔም ይከበራል ይመስለኛል። ለሞሐመድ ልደት ቀኑ የሚያከብሩ አሉ። መከበር የለበት ሚዲያ ነው የሚሉ አሉ፣ ሽርክ ነው የሚሉ አሉ። ብቻ ትርኩ የፎይ መንዙማስ እንዴት ነው እሱ? ቢዲያ ነው ሽርክ ነው ወይን ሃላል ነው የተፈቀደ ነው እንዴት ነው እሱ? ቀጣይ ደግሞ ልደት ቀኔን ነግራችሁና፣ እና ልደት ቀኔን ታከብራላችሁ። እሱም ብቻ ሳይሆን የሚሞትበትም ቀን መከበሩ አይቀርም። ያው እውነት ነው፣ ማክበር አለባችሁ እየጠቀምናችሁ ስለሆነ ማለት ነው ቀጣይ ላይ እንግዲህ ዛሬ አሁን እንትን ስለገባ ነው፣ ህማማ ገብቷል። መንዙ መዝሙር ስለማይቻል ነው። ቀጣይ እሱን ከፍተን እንገባለን ወይንም ትላላችሁ እና እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ወንድሞች፣ በላዲ እፎይ፣ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። ገስ ላይ ያላችሁ እንዲሁም ከታች ያላችሁ እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። ያው ከመጀመሪያው ሲጀምር እዚህ ጋ አንድ አስራ ሶስት ሺህ ሰው ምናምን አይቼ ነበረ ቅድም እና ሜቢ ሰባት ሺህ ምዕመን ሙስሊም ነው እንደሚታወቀው ከዚህ ቀደም ሰላሳ ሺህ ምዕመን ነበረ ፎይ ቤት እና ሄዳችሁ ሪፖርት አድርጋችሁኑ ተብለው ከቴሌግራም ተልከው ነበረ ወገኖቻችን እና መጥተው ኮፒ ሊንክ እያደረጉ እና ፎሎ እያደረጉ እየተማሩ ነበር እና ግማሹ መእመን ሙስሊም እንደሆነ አልጠራጠርም። አሁንም ያላችሁ ሙስሊም ወገኖቻችን እንወዳችኋለን፣ እናከብራችኋለን። ጥሪያችንም ስለምንወዳችሁ ነው እና ወደ ወንድሞች ስመጣ ስላየናችሁ በጣም ደስ ብሎናል። ከተናገራችኋቸው ነገሮች ውስጥ ትንሽ ሀሳብ ባስቀምጥ ደስ ይለኛል ማለት በጣም ብዙ አይነት ፖይንቶችን አንስታችኋል። ያመሰገናችኋቸውም ወንድሞችም አሉ እንደገናም ደግሞ ቅሬታችሁንም ያስቀመጣችሁባቸው ማለት ነው። ልክ እኔም እንደናንተው የማመሰግናቸው እና ደግሞ ቅሬታም ያለኝ ሰዎች አሉ። በእርግጥ አንድ ባንድ የሚነገር አይደለም እና ከማመሰግናቸው ወንድሞች መካከል ወንድሜ ዜዶ ነው። በነገራችን ላይ በወንድሞች ተስፋ ሳይቆርጥ ከጀመረበት ቀን ጀምሮ በየቀኑ ላይ እየከፈተ ፍትህ ለወንድሞች እንደ ልባቸው መንቀሳቀስ የማይችሉ ሀገራቸው ላይ ሆነው ለምንድን ነው መንቀሳቀስ የማይችሉት ብሎ እለት እለት ቤት እየከፈተ ስለ ወንድሞቹ ፍትህ ሲጠይቅ የነበረ ወንድማችን ነው እና ሌሎችም አሉ። ግንባር ቀደም ሆኖ ግን ያየሁት እሱ ነው እና እግዚአብሔር አምላክ ምን እኔ ምርቃት አልችልም። እግዚአብሔር አምላክ ፍጻሜን ያሳምርልህ ነው የምለው። ዜዶ ሌሎችም አላችሁ፣ ስማችሁንም አላቃችሁ እለት እለት ቤታችሁን እየከፈታችሁ እንደዚሁ ፍትህ ለበላዲና ለእፎይ እያላችሁ እንትን የምትሉ ማለት ነው። በተቃራኒ ደግሞ ያው ቅድምም ሲያነሱ ነበረ፣ ወንድሞች ኦርቶዶክስ ናችሁ ፍትህ ለእፎይ ማለት ግዴታችሁ አይደለም ማለት በሉልኝም ተብላችሁም ተለምናችሁም አይነት ስላልሆነ ማለት ነው ነገር ግን ተገላቢጦሽ ሆናችሁ ያው ሲናገረው ነበረ፣ ወይም ወንዱ ቀሚስ ለብሶ ሴቷም እንደዛው ተከናንቧ ምናምን መተው ሸፊአ ያረሱን ምናምን እያሉ ጭራሹኑ መንዙማ እየጨፈሩ ነው ያየናቸው ሁላ ማለት ነው። እንደውም እኛ በነቢዩ አናፍርም እያሉ ጭራሹኑ እንደዚህ አይነት ቪዲዮ እየሰሩ ነበረ እና በጣም ነው የሚያሳፍረው ይሄ ቅድምም እንዳለው መሐመድ ለኢየሱስም አማልዳለሁ እያለ አንቺ ያንን መንዙማ እየዘፈንሽ ሙስሊሞችን ለማስደሰት ብቻ ማለት ነው። በተለይ ወንድ ሆነ ቀሚስ ለብሰ መተ የምትጨፍር በመንዙማ የምትጨፍር ወንድ እኔ ክርስቶስም በጣም ነው የማፍረው ማለት ወንዶች በአሁኑ ሰዓት እንደዚህ ኢቭን ና ልባል ቦታ ላይ ራሱ የምትታዩ አይነት ሰዓት አይደለም። ወንጌልን የምትሰብኩበት ነው ኦኬ። በአደባባይ ወጥታችሁ ስለ እግዚአብሔር ቃል የምታስተምሩበት እንጂ ወጥታችሁ ቀሚስ ለብሳችሁ ጣዖትን ለጣዖት መስዋዕትን የምትሰዉበት ሰዓትም አደለም እና እንደው እህቶች ውስጥ እሺ ለውሳኔ ችኩል ስለሆን ነው እንበል፣ ወንድሞች ግን ነገሮችን ስተገብሩ እንኳን አንዴ ሁለቴ ሶስቴ ያስባችሁ ነው ብዬ አስባለሁ። እና እንደነዚህ አይነት ነገሮች ላይ ብትጠነቀቁ እንደውም እናንተ እህቶችን የምትመክሩ ነው ልትሆኑ የሚገባው። እህት ይሄ ነገር አያምርብሽም፣ ይህን ነገር ቀይሪ ብላችሁ ልትመክሩ ነው እንጂ የሚገባው ጭራሽ ብሳችሁ ቀሚስ ለብሳችሁ ልክ እነሱን መስላችሁ እንትን ስትሉ ያሳፍራል። እና ቅሬታዬ ከዚህ ይጀምራል። ያው ወደ አባቶች ወደ ሃይማኖት ተቋም እሱ እኔ ከመጀመሪያው ፌስቡክ ላይ ምጽፍየዋለሁ ነቢዩ መሐመድን ብሎ ጭራሽ የኛው የቤተክርስቲያን አካል ነው የምትሉት አካል ነቢዩ ሰለላሁ አለህ ወሰለም ነቢዩ መሐመድን ነቢዩ መሐመድ ላይ ድንበር ያለፈ እኔ ገና ስሰማው ኢብን ሐኪም ነበረ የላከልኝ ቪዲዮን ማለት ነው ስሚው ብሎና ብሎ ና ስሰማው ሙስሊም ነበር የመሰለኝ። ያንን መግለጫ ያወጣው ሙስሊም መስሎኝ የኛ አባቶች የለቀቁትን ሰማሽ እንዴ ሲለኝ አይ ይሄ እኮ የሙስሊም ነው የኛን ላክልኝ እንጂ አልኩኝ። ጭራሹኑ ማለት ነው ገርሞኝ ማለት ነው እና የዚህ ነሃን የተገረምኩት ሰለላሁ አለህ ወሰለም እያሉ እነሱኑ መስለው ማለት ነው። ይህ ማለት ልክ ጲላጦስ ጲላጦስ ህዝቡ የህዝቡን ፍላጎት ለማሟላት ሲል ክርስቶስን በአደባባይ ያሰቅሎታል ና ልክ እንደዚሁ ምዕመኑን የሙስሊሙን ኡማ ለማስደሰት ብላችሁ ዛሬም ክርስቶስን እንደሰቀላችሁት ነው የማየሆን እንደዚህ አይነት ሰዎችን ማለት ነው። እና በዚህ ላይ በጣም ቅሬታ አለብኝ ወንድሞችም ስላስቀመጡት ማለት ነው እና ሌላው ልንምፈልገው ወንድሞች ሲጠፉ ጭራሽ ሌሎች እፎይ ሲጠፋ ለአንድ ሰሞን ሌሎች ጀግና እፎዮችን አሳይቶኛለን። እነ ቆስጦንጦኒዎስ በጣም ምን ስማችሁን አሁን ጠቅሼ እንትን ማለላችሁ ያላሰብኳችሁ ወንድሞች፣ ጭራሽ ነብር ሆናችሁ የመጣችሁ እስልምናው ላይ ዲቴይል ገብታችሁ መስራት የጀመራችሁ በጣም በጣም የኮራሁባችሁ ወንድሞችን አይቻሉ እህቶችም ጭምር ማለት ነው እና እንደዚህ ነው የምንፈልግም አንድ እፎይ ላይ ብቻ አይደለም እንዲሰራ የሚፈለገው። ዛሬም የሚጮኸው ለአንድ እፎይ ብቻ አይደለም፣ ሺህ አላፍ እፎዮች ይመጣሉ። እነዛ እፎዮች ደረታቸውን ነፍተው ስለ እምነታቸው ዲፌንድ እንዲያደርጉ ስለሚያስፈልግ ነው የነሱ አላማ እፎዮችን ማጥፋት ስለሆነ ማለት ነው እና እፎዮች በጣም እየፈሩ ያየንበት ሰዓት ነው እና እግዚአብሔር ይመስገን ይሄ አጋጣሚ እንደውም ወንጌል እንዲሰበክ የእግዚአብሔር ቃል እንዲነገርበት ብዙዎች የብዙ ነፍሳት መዳኛ መንገድ የሆነበት አጋጣሚ ነው። ብዙዎች እንዲነቃቁበት፣ አባቶች እንዲነቁበት፣ መምህራን እየነቁ እስልምናውን እንዲመለከቱ የተደረገበት ነው። ታስታውሳላችሁ፣ እኔ ስንት ጊዜ ፖስቻ ያለውኝ ቤተ ክርስቲያን ግን ነፍሳትን ለማዳን በፕሮቴስታንት ላይ ብቻ ነው እንዴት ለኩ ብዬ ሁላ የፖሰትኩበት አጋጣሚ አለ። በቃ እስልምናው ላይ ጭራሹ ማንም የሚያስታውስ የለም። እኔ መምህራን ራሱ ይቅርታ አድርጉልኝና እስልምናውን እንደሚፈሩ እኔ ክርስቶስን ራሱ የሚፈሩ አይመስለኝም። በጣም ነው እንትን የሚሉት። ፕሮቴስታንቱ ላይ ሲሆን ግን አንድ ጥቅስ ይያዛል፣ ሮሜ ስምንት ሰላሳ አራት ኢየሱስ ያማልዳል። አማል ቀን ከሌሊት ነው በቃ ሲጮህ የሚባለው ጥምቀለድነት ያስፈልጋል በቃ። ይሄ ሲባል ግን የእናንተ ስራ ፕሮቴስታንትን የምትሰሩ ወንድም እህቶች የእናንተ ስራ ቀላል ነው እያልኩኝ አይደለም። በጣም ከባድ ነው። በጣምም ትልቅ ተልእኮ ነው እየሰራች ነው። ነገር ግን ቤተክርስቲያን እስልምናውንም ልታይ ይገባል። ኦኬ፣ እስልምናውንም ልታየው ይገባል። በፕሮቴስታንት ላይ የምትሰሩ ወንድም እህቶችን እያቃለልኩ አይደለም። እናንተ የእናንተ ስራ በጣም ወደር የሌለው ስራ ነው። ነገር ግን ደግሞ ይሄ ተልእኮ የቤተክርስቲያን ተልእኮ አንድ ቦታ ብቻ አይደለም፣ ለዓለም ነው ተልእኳ ሄዶ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉን ያለው ኦኬ። ለአንድ ግለሰብ ለሆኑ ግለሰቦች ብቻ አይደለም፣ ተልኳዊ ቤተክርስቲያን ለአለም ነው። ስለዚህ ለአለም እስከሆነ ድረስ ደግሞ በሁሉም በኩል ቤተክርስቲያን በእኩል ወንጌል ልታደርስ ይገባል ይገባል እና በእስልምናው ላይ በጣም ሊሰራ ያስፈልጋል። ቤተክርስቲያንም ይህንን ነገር በደንብ አጽንኦት ሰጥታ ልትመለከተው ይገባል። ሰሞኑን ግን ያየሁት አንድ ልቤን የነካኝ ቪዲዮ አለ። ስም አልጠቅስም። እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግር እምነን ለመናገር አንድ ሰው የሆነ የቤተክርስቲያን መምህር ሹመት ስላገኘ ብቻ በሁሉም ቤተ እምነት ውስጥ የመስራት ችሎታ አለው ማለት አይደለም። ይህንን ስላችሁ በጣም ከታላቅ ይቅርታ ጋር ይህንን ያለው አካል በጣም ከፍተኛ እንግዲህ ሹመት ያለው ምናምን ነው ተብሎ የሚታሰበው ግን እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግርን አይቼ እግዚአብሔር ነው ምላችሁ፣ ልቤን የተሰበረው ማለት ምን ያህል ወንድሞቼ እንደሚለፉ ስለማቅ፣ ምን ያህል ደግሞ እውቀትን እንደሚጠይቅ ስለማቅ ማለት ነው። ምን ያህል መጋደልን እንደሚጠይቅ በአንድ ጥቅስ ይዞ በአንድ መጽሐፍ ቅዱስ ላይ ጥምቀት ለድነት ያስፈልጋል አያስፈልግም በሚለው ክርክር አይደለም። እስልምና ላይ የሚሰራው ብዙ አይነት ሶርሶችን ፈልጎ ነው አንድ ክርስቲያን ከእስልምና ጋር ዲስከስ የሚያደርገው ከሙስሊም ወገኖቻችን ጋር አንድ መጽሐፍ ብቻ ይዞ አይደለም። ከሙስሊም ወገኖቻችን ጋር ውይይት የሚያደርገው በጣም ብዙ አይነት ሶርሶች፣ ሁለት እንኳን ይዞ አይደለም። እነሱ ለማር እነሱ ይክዳሉ፣ ታውቃላችሁ። ሶስት አራት የሆኑ መረጃዎችን አዘጋጅቶ ነው ኢቨን ከአንድ ሙስሊም ጋር አንድ ክርስቲያን የሚከራከረው እነዛን ሶስት አራት መጽሐፍቶችን ማገላበጥ በራሱ ምን ያህል እውቀት እንደሚጠይቅ አስቡትና እስልምና ላይ የሚሰራውን ነገር ልታቃለሉት አይገባም። ምክንያቱም እናንተ ቀረብ ብላችሁ እንዴት እንደሚሰራ ስላላወቃችሁት ከውጭ ሆናችሁ ዳር ሆናችሁ እስልምና ላይ መስራት እውቀትን አይጠይቅም ልትሉ አይገባም። ምን ያህል ተጋድሎን እንደሚጠይቅና ምን ያህል ደግሞ ኢቨን ራሳችሁን ነው የሚያሳጣችሁ። በነገራችን ላይ ክርስቶስን ይህን እያካበድኩ አይደለም። ራሳችሁን እንድትረሱት ሁላ ያደርጋችኋል እስልምና ላይ መስራት ራሳችሁን እንድትረሱት ምግብ እንድትበሉ እንኳን ሰው ነው የሚያስታውሳችሁ። እኔ ይህን አጋጣሚ ስለማውቀው ማለት ነው፣ በወንድሞቼ ምናምን ስለማውቀው። በጣም ብዙ ነገርን ነው የሚጠይቀው። ብዙ ነገርንም ነው የሚያሳጣችሁ። ይሄን ስል ካዲያ እንደ እናንተ የምትሰሩት እንደ በጣም ከባድ ነው ብላችሁ እንድታካብዱት አይነት አይደለም፣ እንዲካበድ ፈልጌ አይደለም። በጣም ብዙ አይነት ነገርን ስለሚጠይቅ ማለት ነው። ራስን እስከ ማጣት ድረስ የሚጠይቅ ነገር ነው እስልምና ላይ መስራት እና እንደው እንደዚህ እያላችሁ እያቃለላችሁ የወንድሞችን ልፋት በሆነ ነገር ባትሸፍኑት መልካም ነው። በጣም ብዙ የሚደከምበት ስራ ነው፣ እስልምና ላይ ብዙ መስዋዕት የሚከፈልበት ነው። ይህንን እያልኩ ያለሁት የወንድሞችን ልፋት ስለማይ ነው እና ወንድሞቻችን በላዲዮስ እፎይ እንዲሁም ሌሎቻችሁ እግዚአብሔር አምላክ ከዚህም በላይ የምታገለግሉበት ብርታቱን ኃይሉን ይስጣችሁ። እናንተ ለእኛ ኩራቶቻችን ናችሁ። ብዙም እየተማርንባችሁ፣ ብዙ እፎዮችንም እያፈራችሁ፣ ብዙ ቀላዲዮሶችንም፣ ብዙ ወንድም ያው ጠቅሽ ያልጨርሳችሁ ብዙ አይነት እፎይ ስለተነሳችሁ ማለት ነውና፣ ይሄ ቀላል ስራ አይደለም። በርቱ ነው የምለው። ቀጥሎሽ